ሰላም ጤና ይስጥልኝ፣ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የጋብቻ ግሪን ካርድ ለውጦችና ሂደታቸው መጥበቁ የሚል ርዕሰ ጉዳይ ነው። መረጃ የምሰጣችሁ በዚህ ላይ ይሆናል። ጥቂት ስህተት ከሰራን ያ ነገር ሪጀክት ሊያስብል ይችላል፣ ወይም ጉዳዩን ሊያራዝሙ ይችላል። እነዚህ ነገሮች ምንድን ናቸው? ምንድን ናቸው ለውጦቹ የሚለውን በዝርዝር እንከታተላለን። አምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት የዲኤምኤን ስልክ ቁጥር ነው። በዛ ላይ አስተያየታችሁን መልእክታችሁን በድምፅ ና በጽሁፍ መልእክት ተዉ። ምናልባት ስደውሉ የሚመቸኝ ከሆነ ካነሳውም መልካም ነው። ስድስት አራት ስድስት ሶስት ሁለት ስድስት ሶስት አንድ አራት ሰባት ሚዲያውን ለመርዳት የምትጠቀሙበት ይሆናል ማለት ነው። በቀጥታ ወደ መረጃው ስንገባ በጋብቻ የሚገኝ ግሪን ካርድ ወይም ቋሚ የመኖሪያ ፍቃድ የማመልከቻ ሂደትና አሰራሩን ይዘቱን ቀይሯል ይሄ ለውጥ ዩኤስሲአይኤስ በይፋ አይናገርም ጋዜጣዊ መግለጫም አይሰጥም በእነዚህ ጉዳዮች ላይ ስለዚህ ባለ ጉዳዩ ነው ለውጦቹን መከታተል ያለበት ማለት ነው ነገር ግን የማመልከቻ ፎርሞች እየተቀያየሩ ስለሆነ ከእይታ ጀርባ የሚፈጸመውን ለውጥ ባለ ጉዳዮች በአንክሮ መከታተል ስላለባቸው ነው። ይህንን መረጃ ለእናንተም አቀርበው። ለምሳሌ ይህን ለውጥ ብዙ ሰዎች አላዩትም። አሁን የተቀየሩ ጉዳዮች አሉ። ለውጡ ምንድን ነው? ምን ማድረግ አለብን? ባጭሩ ለማየት ሞክራለሁ። ይህንን በዚህ ዓመት በጋብቻ የሚገኝ ግሪን ካርድ ለማግኘት ከተፈለገ ይህን የሚፈልጉ ሰዎች መዘጋጀት አለባቸው። እራሳቸውን በማስረጃ በመረጃ በደንብ ማጠናከር አለባቸው ማለት ነው። በማመልከቻ ወረቀቱ ላይ ያለው ሕግ ተመሳሳይ ሊመስል ይችላል። ሆኖም መኖሪያ ፈቃዱን ለማግኘት የሚደረገው ሂደቱ የበለጠ ከባድ እየሆነ ነው። ደንበኞች አሁን ይደውሉ። ዲምሲ ሪል ስቴት። ተመልካቾቻችን ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋ ነው። ካሳሁን ይልማ ነኝ። የግሪን ካርድን ጉዳይ ነው እየተመለከቱ ያለውት። ለውጦች ስላሉ እነዚህን ለውጦች ወገኖቼ ማወቅ አለባቸው የሚል እምነት ኑሮ ነው ይህንን ዝግጅት ዛሬ ወደ እናንተ ለማቅረብ የወሰንኩት። በግሪን ካርድ ጉዳይ ላይ የተለያዩ ሂደቶች አሉ። ይሄ ግን የጋብቻ የሚለው አጽንኦት ተሰጥቶ ነው የዛሬው መረጃ የማቀርብላችሁ። ይህ ጉዳይ አንገብጋቢም ስለሆነ ምናልባት ይህን ጉዳይ ገና ፕሮሰስ ለማድረግ እያሰቡ ያሉ፣ አግብተው ለመገናኘት አጋራቸውን ለማምጣት ፕሮሰስ ለማድረግ እየፈለጉ ሰዎች ማወቅ ያለባቸው ጉዳይ ስለሆነ የተሳሳተ ፎርም ሞልተው ጉዳያቸው እንደገና አሁን በጣም ወረፋ ባለበት ጊዜ ጉዳያቸው እንዳይራዘም ስለፈለግኩ ነው። ስለዚህ ለውጥ የተደረገባቸው የማመልከቻ አይነቶችን እንመልከት። የመጀመሪያው አይ 485 የሚባለው ነው። አይ 485 የሚባለው አሜሪካ ምድር እዚህ እየተኖረ አሜሪካ የምትኖሩ ሰዎች የሚደረግ ለውጥ ሲመጣ ሕጋዊ የመኖሪያ ፈቃድ ለማግኘት የሚመለከትበት ነው። እዚህ ይኖራችሁ ስታተስ አጅስትመንት ይባላል። አንድ ሰው እዚህ ሆኖ እየኖረ ወረቀት ለምሳሌ እየሌለው ሰው ሊሆን ይችላል። አንድ ሰው ግሪን ካርድ ያለው ሰው ወይም ሲቲዝን የሆነ ሰው ሊያገባ ቢወስን እዚህ ያለው ፍቅረኛ ሊኖረው ይችላል ወይም ሊኖራት ይችላል ለማግባት ሲወስኑ ስታትስ አጀስትመንት ነው የሚያመለክቱት ያ አይ 485 ይባላል ስታትስ አጀስትመንት ነው ከትዳር ውጭም ይህንን ሰዎች ሊያመለክቱ ይችላሉ እዚህ ሀገር መጥተው ስታትሳቸውን መቀየር የሚፈልጉ ሰዎች አይ 485 ሊያመለክቱ ይችላሉ ያ ምንድን ነው ለምሳሌ የኤፍዋን ቪዛ ተማሪ ሆኖ የመጡ ወይም ኢምፕሎይመንት በዛ የመጡ ሰዎች ስታትስ አጀስትመንት አይ-485 የሚሞሉ ሊኖሩ ይችላሉ። ውጪ፣ ያለ ሰው ቆንስላ ተሂዶ ያገባ ሰው በኤምባሲ በኩል የሚመለከተው አሁን የትዳሩን ግሪን ካርድ ነው እያየን ያለ ነው። አይ-485 እዚህ ሀገር ላለ ነው። እጮኛ ደግሞ ከኢትዮጵያ ወይም ከዛ ለማምጣት ሲፈለግ አይ 129 ኤፍ የሚባል የእጮኛ ቪዛ መጠየቂያ ወይም ወደዚህ ሀገር ማምጫ ፎርማል ሁለተኛው እሱ ነው ሶስተኛውና የመጨረሻው አይ 130 ነው አይ 130 የሚባለው የአሜሪካ ዜግነት ያላቸው ወይም ግሪን ካርድ ያለው ስፖንሰር ሆነው ቤተሰቦቻቸውን ለማምጣት የሚጠቀሙበት የማመልከቻ ፎርም ነው። ይሄ ነው የሚመለከተው ኤምበሲ ወይም ቆንስላ የሚመለከተው ይሄ ነው። አይ ዋን ተሪ አዲሱ አይ ፎር ኤቲ ፋይቭ የሚባለው ከኤፕሪል ሶስት ጀምሮ ግዴታ ይሆናል አዲሱን ፎርም መጠቀም። እያንዳንዱ ፎርሞ ላይ ካያችሁ ከስር በቀጫጭኑ የተጻፈ ቁጥር አለው ፎርሞቹን ደግሞ ፈልጋችሁ የሲይስ ላይ ለመሙላት ስትፈልጉ ኤዲሽን አለው የመች እንደሆነ መች የመቼ ፎርም እንደሆነ እዛ ላይ አለው ስለዚህ ሌተስቱን ፈልጋችሁ መሙላት አለባችሁ እሱን ካልሞላችሁ ጉዳያችሁ ይራዘማል። ሪጀክት ይባላል፣ ዲናይ ይባላል። ዲናይ በተባለ ቁጥር አፒል ይኖራል፣ ይግባኝ ትላላችሁ። ያ እድሜያችሁንም፣ ጊዜያችሁንም፣ ኢነርጂያችሁንም፣ ሳይኮሎጂካሊም፣ ኢሞሽናሊም ጊዜያችሁን፣ ራሳችሁን መጉዳት ይሆናል ማለት ነው። አይ ዋን ተር የሚባለው ደግሞ ካለፈው ዓመት ኤፕሪል 2024 ጀምሮ ያለው ያገለገለ ቢሆንም በቅርቡ ልዩ ማስጠንቀቂያ ላዩ ላይ ተጨምሮበታል። ማስጠንቀቂያው ትንሽ እሱ ነው ጠንከር የሚለው ቤተሰባዊ ግንኙነታችሁ ላይ ምርመራ ያደርጋል። ዩኤስአይስ ዶሴ ያጣራል፣ ዶክመንቶች ያጣራል። ቤተሰባዊ ግንኙነታችሁን ዋሽታችሁ ከተገኛችሁ ደግሞ ዩኤስአይስ ክስ ያቀርብባችኋል የሚል ማስጠንቀቂያ በአዲስ መልክ እዛ ፎርሙ ላይ ተጨምሮበታል አዲስ አዲስ ነገር ስለሆነ ስለዚህ እሱን በደንብ መመልከት አለባችሁ። የአይ ዋን ቱ ናይን ኤፍ የሚባለው የእጮኛው ፎርም ደግሞ ከኤፕሪል ዋን ጀምሮ ነው። አሁን ማርች ላይ ይሄ ነገር በድንገት ሲደረግ ክስ ቀርቦ በፍርድ ቤት የእፎይታ ጊዜ እንዲሰጥ፣ ለምሳሌ በቀድሞ የሞሉ ሰዎች ጉዳያቸው ሪጀክት ወይም ዲናይ ዲሌል ሊሆኑ ስለዚህ እነዚህ ሰዎች ጊዜ ያስፈልጋቸዋል ተብሎ አንድ ወር ተሰጥቶ ነበር። ለዛ ነው አሁን ከኤፕሪል ዋን ጀምሮ አይ129 ኤፍ ከኤፕሪል ትርድ ጀምሮ አይ485 እየተባለ ቀን የተቆረጠለት። ያኛው አይ130 ግን እሱ የ2024 ነው ያለፈው አመት ነው። እዛ ላይ ግን ማስጠንቀቂያ ተጨምሮበታል። ቅጣቱ ሁሉ እዛ ላይ አለ። ጋብቻ ማጭበርበር ማስጠንቀቂያ አለው። አራተኛው ክፍል ላይ ደግሞ ፓርት ፎር የሚል እዛ ላይ ጥያቄ 60ና 62 ምን ይላል? አሜሪካ ሆነው ነው አጀስትመንት ነው ወይስ ውጭ ሆኖ የሚመለከተው የሚል ጥያቄ አለ። ቆንስላ ወይም ኤምባሲ ማለት ነው። እሱን ከሁለት አንዱ ነው መምላት ያለባችሁ። ጥንቃቄ ያስፈልጋል። ሁለቱንም ቲክ ካደረጋችሁ ማመልከቻችሁ ተመላሽ ይሆናል ወይም ሪጀክት ይባላል ማለት ነው። ስለዚህ እያንዳንዷን ነገር ጥንቃቄ ማድረግ ያስፈልጋል። ይህ የዩኤስአይስ ለውጥ ድንገተኛ በመሆኑ በፍርድ ቤት የእፎይታ ጊዜ እንዲሰጥ ተወስኗል። ላይ i485 እስከ ኤፕሪል 2 ላይ እስከ ኤፕሪል 30 ኤፕሪል 30 ድረስ። ቀኑን የሚደግመው ያው ቀኖች መያዝ ለምትፈልጉ ለዛ ነው። ያለፈ አልፈዋል። ይህኛውም ስድስት ቀን ምናምን ነው የቀረው፣ ያኛው አልፈዋል። ስለዚህ በአዲሱ ፎርም ተጠቀሙ። ለማንኛውም ይሄ ብዙም አያሳስብም፣ ምክንያቱም ጊዜውም ይሄ የቀረው አጭር ነው፣ ያኛውም አልፏል። ያለፈበት ፎርም ከሞላችሁ ያው እንዳልኩት ሪጀክት ይሆናል፣ ይጓተታል ወይ ጉዳያችሁ፣ ከሁለት አንዱ አይ-485 የሚባለው ስታተስ አጀስትመንት እዚህ ተሆኖ አሜሪካ ምድር ላይ ተሆኖ የሚደረገው ለምሳሌ እጮኛ የሆናችሁ አንድ ላይ ናችሁ አብራችሁ ቆይታችኋል ተጋብተናል ትላላችሁ ባላ ሚስትንን ትላላችሁ ባል ወይም ሚስት ያመለክታል ወረቀቱ ያለው ሰው ግሪን ካርድ ወይም ዜጋ የሆነ ሰው ለዛ ሰው ያመለክታል አይደል ዩኤስ ኢሚግሬሽን ኦፊስ በዝርዝር የሚፈልጋቸው ነገሮች አሉ። ያጠራቀማችሁት ገንዘብ ይታያል። ያለባችሁ ዕዳ ይታያል። ዴት ትምህርት መረጃችሁ ይታያል። የስራ ታሪክ የት ትሰርታችኋል የሚለው በደንብ በዝርዝር ይታያል። ልትጠየቁት ትችላላችሁ። የመንግስት ጥቅማ ጥቅም ወስዳችኋል ወይ? እነዚህ በዝርዝር የሚታዩ ነው። ፐብሊክ ቻርጅ ሩል የሚባል አለ። ለምሳሌ ስታትስ አጀስትመንት የሚያስፈልገው ሰው ያ ሰው እዚህ አሜሪካ ላይ ቢሆን መንግስት ላይ ይንጠላጠላል ወይ፣ የመንግስት ሸክም ይሆናል ወይ፣ ፐብሊክ ቤኔፊት ይወስዳል ወይ የሚለውን በዝርዝር ያሉ ያ ተጽዕኖ አለው ማለት ነው። አሁን ደግሞ ምናልባት ስለ ክፍያ እናወራ። አሁን በዚህ ላይ ክፍያ ማውራት ያስፈልጋል፣ ምክንያቱም ክፍያው ከበፊቱ የተለየ ሆኗል። የዘንድሮ የጋብቻ ግሪን ካርድ ክፍያ በጣም ጨምሯል። እያንዳንዱን ስንመለከተው ከውጭ ለምሳሌ ያለን አጋር ለማምጣት ወደዚህ እስከ 3,005 ዶላር ሊያስከፍል ወይም ሊፈጅ ይችላል። 675 ዶላር ላይ አይዋንትሪ እሱም ይሞላል። የተለያዩ ፎርሞቹ እነዚህ ሁሉ ስለሚሞሉ ላይ አንድ ላይ ይሞላሉ። አንዱ ሲሞላ የብቻ ተሞልቶ ሊላክ ይችላል፣ አንድ ላይ ሊላክ ይችላል። ፎርሞቹ ሁሉ ተሞልተው አንዱ ሂደት ሲያልፍ ሌላ የምትሞሉት ይኖራል። ስለዚህ አይዋንትሪ እሱ 675 ነው። ለi485 በi130 ተሞልቶ ከመጣው አንድ ሰው ለምሳሌ ስታትስ አጀስትመንት ላይ ሁሉም ፎርም ተሞልቶ መግባት አለበት። ያ ፎርም ሲሞላ ለi485 ለጋብቻ ግሪን ካርድ 1440 ነው የሚከፈለው። ለስራ ፈቃድ 260 ሚስት እዚህ ከመጣች በኋላ የስራ ፍቃድ ኢምፕሎይመንት አውቶራይዜሽን የግድ ያስፈልጋል። ግሪን ካርዱ ሳይገኝ በፊት እሱ ራሱ ክፍያ አለው። ለጉዞ ሰነድ ፍቃድ ለጉዞ ፍቃድ 630 ያ ሰው ፓስፖርት ማይጠቀም ከሆነ ጉዞ ሰነድ የሚፈልግ ከሆነ ያስፈልገዋል። ለዛ ፎርሙ አይ131 ይባላል። እሱ ይሞላል 260 ያስከፍላል። በዚህ ላይ ለህክምና ምርመራ ህክምና ምርመራ የግድ ያስፈልጋል። ስታትስ አጀስትመንት ላይ ያ ከ300 እስከ 600 ዶላር ይፈጫል። አጠቃላይ ከ3000 ዶላር በላይ ይፈጫል ማለት ነው። ይኸውም እንደምትሄዱበት ክሊኒክ፣ ህክምና ምርመራው እና ጤናችሁ ይወሰናል። ከዛም ሊጨምር ይችላል ማለት ነው። ቀጥሎ ደግሞ ለሁለት ዓመት በጊዜያዊነት የተሰጠው ግሪን ካርድ ሊሰጣችኋል። አሁን አጠቃላይ ገንዘብ የሚያስወጣውን እያየን ስለሆነ ነው። በጋብቻ የሚመጣ ሰው የሁለት ዓመት ግሪን ካርድ ነው የሚሰጠው። አየር ላይ ተንጠለጠለች ናት። ምክንያቱም ያ ትዳር ልክ ነው አይደለም የሚለው ሁለት ዓመት ይታያል በደንብ። ስለዚህ ያንን በጊዜያዊነት ቴምፖራሪ ግሪን ካርዱን ወደ ቋሚነት ለመቀየር ለዛ ለማመልከት ደግሞ ተጨማሪ 750 ዶላር ያስከፍላል ማለት ነው። ይህን ክፍያ ስትከፍሉ ደግሞ ዩ ኤስ ሲ አይ ኤስ አዲስ ያወጣው ህጋል ክፍያ ስትከፍሉ ደግሞ እሱም ጥንቃቄ ያስፈልጋል። እሺ ደምረን ለምሳሌ መጀመሪያ አይፎር ኤት ፋይቭ እና አይ ዋን ተሪ ነው ማመልከቻ ምልከው 675 እና 1440 አጠቃላይ ወደ 2100 አስራ አምስት ዶላር አካባቢ ቼክ ጽፋችሁ ወይም ክፍያውን በኤሌክትሮኒክ ሜተድም ከሆነ የሚከፈለው ከከፈላችሁ ያ ሪጀክት ያስብለዋል፣ ተመላሽ ይሆናል። ለእያንዳንዱ ፎርም ለምትከፍሉት ለእያንዳንዱ ሴፕሬት መሆን አለበት፣ የተለየ ቼክ መሆን አለበት። ክፍያችሁ መለያየት አለበት ለእያንዳንዱ ይሄ አዲስ ሕግ ስለሆነ ማወቅ አለባችሁ። በዚህ አመት በጋብቻ ግሪን ካርድ ለአጋራችሁ ማመልከት የምትፈልጉም እያንዳንዱ የተለያየ ክፍያ እንጂ ድምር ክፍያ አይቀበልም። ጠቅላላ ክፍያ ብትልኩ ያው ማመልከቻችሁ ውድቅ ይደረጋል ማለት ነው። ቀጣዩ ደግሞ የማመልከቻው ሂደት ነው። ፕሮሰስ ታይሙ ተራዝሟል። በአሁኑ ሰዓት አሜሪካ ሆኖ በትዳር የሚገኝ የመኖሪያ ፍቃድ ግሪን ካርድ ከአስራ ሁለት ወራት እስከ አስራ አራት ወራት ሊፈጅ ይችላል። ይሄ አማካይ ነው፣ ግምታዊ ነው። ከዛም የበለጠ ሊሆን ይችላል። ባለቤታችሁ ከሀገር ውጭ ከሆነ በቆንስላ በኤምባሲ በኩል ተመልክቶ ከኢትዮጵያ የሚመጣ ከሆነ ወይም ከአስመራ የሚመጣ ከሆነ ከሁለት እስከ ሶስት ዓመት ሊወስድ ይችላል። በጣም ረጅም ጊዜ ነው። ይህም ለምንድን ነው? ዩኤስሲአይኤስ እንደምታውቁት ሰራተኛ ቅነሳ ተደርጎበታል። እንደገና ከቤታቸው ነው የሚሰሩ ሰዎች ተመለሱ ሲባሉ አንዳንድ ሰው የማይመቸው ስለሚኖር እነዛ ሰዎች ስራ ይለቀቁ ይኖራሉ። ስራ ቅጥርም የለም አይቀጥርም። ስለዚህ ዲሌይስ መፍጠር ፍራስትሬሽን መፍጠር አንዱ የአሁኑ አስተዳደር አካሄድ ነው ማለት ነው። እነዚህ ነገሮች ስላሉ የምታመለክቱበትን ጉዳያችሁን በጥንቃቄ መያዝ መከታተል ግዴታ ነው ማለት ነው። በዚህ ምክንያት ሪኩዌስት ፎር ኤቪደንስ አርኤፍኢ፣ ብዙ ሰራተኛ የለም፣ አንድ ሰው ነው የሚሰራው፣ የጥቂት ሰዎች ናቸው የሚሰሩት። ማመልከቻው ኢን ሚሊየንስ ነው እኔም አውቃቸው አሉ ኢትዮጵያ ሆኖ እዚህ ሆነ አሜሪካ ያግብተው ኢትዮጵያ ሶስት አመት በላይ ያልጨረሱ ቁጭ ብለው ኤምባሲ ጥሪ እየጠበቁ ያሉ ሰዎች አውቃለሁ። ይሄ ለሁሉም ነው የተለየ ነገር የለውም። እና ይሄ እንዳይሆን ፎርማችሁን በጥንቃቄ መሙላት ያስፈልጋቸዋል። ሪኩስት ፎር ኤቪደንስ ተጨማሪ መረጃ በተደጋጋሚ ይልካሉ። ያ ማሰላቸት ማዳከሚያ ማለት ነው። ስለዚህ የምትመለከቱ የምታመለክቱ ከሆነ በፍጥነት አመልክቱ፣ ጉዳያችሁ እንዳይራዘም። ራሱ ቆይ ነገ ዛሬ ከማለት ቢያንስ ጊዜ ታሳጥራላችሁ ማለት ነው። አሬፊ ወይም ሪኮስት ፎር ኤቪደንስ መረጃ ላኩ የሚባለው መብዛቱ ጥንዶቹ ብዙ ነገር ትጠይቃላችሁ፣ የተለያዩ ነገሮች ትጠይቃላችሁ፣ ዝርዝር የገቢያችሁን ሁኔታ የሚያሳይ ሰነድ፣ የግንኙነታችሁን የጊዜ ታሪክ የሚያሳይ፣ እነዚህን በደንብ ሰነዳችሁ አስቀምጡ፣ ስትጠየቁ ወዲያው ወዲያው ለመስጠት ማለት ነው። የዛን ግንኙነት የጊዜ ታሪኩን የሚያስረዱ የሚያሳዩ ዝርዝር መረጃዎች፣ ያንን የሚያጠናክር የጋራ ፎቶዎች በደንብ ባልና ሚስት ነን ወይም ምቾኛንን የሚለውን በደንብ ማጠናከር ያስፈልጋል። እንደ በፊቱ አይደለም። የስልክ የጽሁፍ ንግግራችሁ ቴክስት ሜሴጅ ስክሪንሻት እያደረጋችሁ በፌስቡክም ሊሆን ይችላል፣ በቀጥታ በዋትሳፕም በቴሌግራም የተለዋወጣችሁን ያንን ምንድን ነው፣ ትክክለኛ ነው፣ እያጭበረበርን አይደለም ፍሮድ አይደለም የሚል ነው። ብዙ ከተለያዩ ሀገራት እያንዳንዱ ሀገር እንዲህ አይነት ነገር ፈጽሟል። እህትና ወንድም ተጋብቷል፣ ዘመዳሞች ተጋብቷል፣ አግብተው አምጥቷል በተለያዩ መንገዶች። ስለዚህ እሱ ደግሞ ይታወቃል። ያንን አሁን ካለፈው ታሪክ አሁን ከዚህ በኋላ ያ እንዳይደገም የማድረግ ስራ ስለሚሰሩ ስክሩቲናይዝ ያደርጓቸዋል። ያ ስክሩቲኒ እናንተ ፍራስትሬት ሊያደርግ ይችላል። እዛው ሳትገቡ ግን ዝግጅቱን በደንብ ታደርጋላችሁ። እንደሚታወቀው ትክክለኛ ትዳር ሪጀክት ሲባል በጣም ያበሳጫል። ለዛ ግን የምትዳረጉት እራሳችሁ ናችሁ። ለምን? በቂ ዝግጅት ስለማታደርጉ። ያንን አደርጋችሁ ይሄ የሚባለውን ሁሉ አዘጋጅቶ ማቅረቡ በጣም ያስፈልጋል። ጭራሽ የዩኤስኤስ የኢሚግሬሽን ኦፊሰሮች ቤታችሁ ሊመጡ ይችላሉ ለማጣራት። እዚህ የምትኖሩ ሰዎች ይሄንን በምሳሌ ይነግራችኋሉ። ይሄ ኮሎራዶ ስቴት ውስጥ ባልና ሚስትም ብለው ሲሄዱ ለሲቲዘንሺፕ ነው። ለዛው በደንብ ተከታትሏቸው ስለነበረ እዛ ጋር ያዟቸው። ግሪን ካርዱ የተገኘውም በትክክለኛ መንገድ አይደለም፣ እጮኛ፣ ባልና ሚስት አይደሉም። ሲቲዝንሺፕ ጋር ሲሄዱ ነው። አንድ ላይ አይደለም የምትኖሩት። በፎቶ ነው ያስደነገጧቸው። እነዛ ጥንዶች ኢንተርቪውን ለየብቻ ያውሉ አሉ። እሱ ላይ ይመጣበታል። ከዛ በኋላ እንዴት መኖር ይቻላል ማለት ነው። ስለዚህ ጥንቃቄ ያስፈልጋል። የስቶክ ኢንተርቪው ማለት ባልና ሚስት ነን የሚሉት ሰዎች ለየብቻ ኢንተርቪው ይደረጋሉ። ለሁለቱም ተመሳሳይ ጥያቄ ቀርብና የተለያየ መልስ ከሆነ እዛ ጋር ችግር ይገጥማል ማለት ነው። ዝግጅት ከተደረገ ግን፣ የምትተዋወቁም ከሆነ ብዙ አያስቸጋሪ። አሁን ይሄ ሁሉ ሆኖ ሀሰተኛ ጋብቻ ላይ ትኩረት ተደርጎ ይሰራል። ከበፊቱ በጠነከረ መልኩ ማለት ነው። የተጭበረበረ ጋብቻን ለመጠቆም ሁሉ ስልክ ቁጥር አስቀምጧል። እዛ ላይ ደውሉ ወይም እንዴት መጠቆም ትችላላችሁ የሚል መንገዱን ሁሉ የሚያሳይ አለ። ዩኤስኤስ ላይ ስትገቡ አሁን ያን ጠንከራ አድርገው የኢሚግሬሽን ጥቅም ለማግኘት ማጭበርበር አለ ወይ የሚያጠራጥር ነገር ካለ ጠቁሙ የሚል እዛ ላይ ተቀምጧል፣ ተጽፏል። ፊት ለፊት ስላለ አሁን ባለው አስተዳደር ያንን አስተዳደር ይሄን አስተዳደር የመረጡት ሰዎች አስተዳደሩን ለማገዝ ለመርዳት ይህን አያደርጉም ብላችሁ እንዳታስቡ። ከዚህ በፊት ይሄ ጽሁፍ እዛ የለም ነበር፣ ዩሲይስ ፎርም ላይ የለም ነበር፣ ዩሲይስ ድረገጽ ላይ የለም ነበር። ህጉና ወረቀቱ አሁን ተመሳሳይ ቢመስልም ሂደቱ የተለያየ ነው። ፎርሙ ብዙ ጥያቄ ይጠይቃል። ያንን አይቶ ማጣራት ረጅም ጊዜ ይወስዳል። ስለዚህ ያንን ፎርም፣ የሚጠበቅባችሁን ነገር የምትጠየቁት ብዙ ከፍ ያለ ስለሆነ በ2025 በጋብቻ እጮኛ ግሪን ካርድ ለማምጣት ወይም ለማግባት ስታትስ አጀስትመንት እነዚህን ፎርሞች የምትሞሉ ሰዎች ጠንካራ ዝግጅት ማድረግ ያስፈልጋችኋል ያን ማድረጉ ደግሞ የጥበቃ ጊዜን ያሳጥርላችኋል ረጅም ጊዜ አትጠብቁም ማለት ነው ሁልጊዜ ትክክለኛ ፎርም ተጠቀሙ ዩ ኤስ ሲ አይ ኤስ ላይ ገብታችሁ ድረገጹ ላይ ዳውንሎድ አድርጉ እዛ ላይ አለ ኤዲሽን የሚለው እሱን ገብታችሁ በደንብ ይሁ የመች ጊዜ እንደሆነ ያሳያል የተስት ይሁን አይሁን በደንብ እዛ ላይ ማረጋገጥ ትችላላችሁ ይህም ይህን ስታደርጉ በቅርቡ የወጣ ፎርም መሆኑን አረጋግጡ ድረገጹ ቀደም ብዬ እንዳልኩት ኤዲሽን የሚለው ቦታ ላይ አመተ ምህረቱን ያሳያችኋል አንድ ገጽ እንኳ ከበፊቱ ብትጠቀሙ በስህተት ተቀላቅሎባችሁ የበፊቱንም የአሁኑንም ፕሪንት አድርጋችሁ አንድ ሌላውን በትክክል ሞልታችሁ አንድ ገጽ እንኳን ብትቀላቅሉ ያ ኬዛችሁ ሪጀክት ይደረጋል ማለት ነው። ለዚህ ጥንቃቄ ያስፈልጋችኋል። እነዚህን ነገሮች ካደረጋችሁ ያው ሁሉ ነገር አጠረ ማለት ነው። የሚያስፈልገውን እያንዳንዱን ነገር በዝርዝር ያየን ይመስለኛል። ጥያቄ ካላችሁ ደውሉ። እነዚህ ፎርሞች ምናልባት እዛ አስተያየት መስጫው ላይ አስቀምጣችኋለሁ፣ አይ 129 ኤፍ I485, I130 የሚባሉት ሌተስቶቹን በአስተያየት መስጫው ላይ አስቀምጣለሁ። ጥያቄ ካላችሁ በጽሁፍና በቮይስ ብትተውልኝ በተቻለኝ አቅም ለመመለስ ሞክራለሁ። የተከታተላችሁት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ሚዲያውን አግዙ፣ ሚዲያውን እርዱ፣ በሀሳብም በምትችሉትም 646 3263147 ዜልና ካሻፕ ነው። በዛ ልታገኙን ትችላላችሁ። በሌላም በቁሳቁስም ለሚዲያ በሚያስፈልጉ በካሜራ በሌንስ እና ሌሎችም ማገዝ የምትፈልጉ በዚህ ስልክ ቁጥር መደወልና ልታናግሩን ትችላላችሁ ማለት ነው። ለአስተያየትና ለመልእክት አምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ነው። ካሳሁን ይልማ ነበርኩ። በድጋሚ ስለተከታተላችሁን ከልብ አመሰግናለሁ። ጤና ይስጥልኝ።